ከረባ ግን ምን አይነት እቃ ይዘን እንምጣ፣ በሻንጣ ምን አይነት እቃ ሲይዞ መምጣት ይቻላል ብላችሁ ለጠየቃችሁኝ ይኸው ላሳያችሁ። አሰላሙ አሌይኩም ረመቱላ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች እንዳብናላችሁ እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በቀደም ስለ ሻምፖ ስለ ሳሙና አንዳንድ ነገሮችን የንጽህና መጠበቂያዎችን አሳይቻችሁ ነበረ። በሻንጣ እንዴት አድርገን ይዘን መምጣት እንዳለብን፣ እንደዚሁም ደግሞ እኔ በሻንጣ ይዣቸው ከመጣሁት ውስጥ እቺ በእጅ የምትሰራ የሽንኩርት መክተፊያ ነች ማለት ነው። እንደምታዩት ተጠቅሚያታለሁ፣ የተጠቀምኳት ነው። እቺ እንደዚህ ነው የምትሰራው ማለት ነው። አንዷ እቺ ነች ይዣት የመጣሁት ማለት ነው። ይዣት የመጣሁት እቺ ነች። ያው ኤሌክትሪክ ይዤ አልመጣሁም። ሁለተኛ ደግሞ ትንሽም ብትሆን ቡና የምፈጭባት እችን ይዤ መጥቻለሁ ማለት ነው። ቡና የምፈጭባት እችን ይዤ መጥቻለሁ። እንደዚሁም ብርጭቆች ይዤ መክተፊያ ሳይቀር ይዤ መጥቻለሁ። እንደዚሁም ደግሞ ውሃ ማሞቂያ ነው የመጣሁት ማለት ነው። ውሃ ማሞቂያ እንግዲህ መብራት ካለ ቤታችሁ ወይንም መብራት ያኔ ቆጣሪ ባይኖራችሁ እኳ ከመንደር ከሳባችሁ ለሻይ ማፍላት ቢሆን ለአንዳንድ ጊዜ በቃ ሻወር እኳ ስትወስዱ ውሃ ልብ ለማድረግም ሆነ የሚጠቅመን ነገር ቢኖር ይሄ ነው ማለት ነው። እንግዲህ የንጆ የመጣሁት ለሻንጣይ ውስጥ ነው ሀቅ ለማውራት ማለት ነው። ሻንጣይ ውስጥ ልብስ ውስጥ አድርጌ ይዤ የመጣሁት ማለት ነው። እና አንዳንድ ጊዜ ሳልባጅ ይዛችሁ ከምትመጡ የሚጠቅመን ነገር ይዘን መምጣት እንዳለብን እየተናገርኩ ነበረ። እና እስቲ እንይልሽ ይዘሽ የመጣሽውን እቃ ከምትሉኝ መካከል በከፊል እነዚህ ናቸው ማለት ነው። በከፊል እንግዲህ ካሳይኋችሁ ውስጥ ነው እንጂ ማንኪያም ሽግ ማንኪያዎችን በቃ አላዱላ በቃ ደስ የሚሉ ነገሮችን ይዤ መጥቻለሁ ማለት ነው በሻንጣይ ውስጥ እኔ ለነገሩ ደጋግሜ ይዤ የመጣ እስካሁን፣ በፊትም ሳውዲ አረቢያ ስመጣ እንደዚሁ እቃ በልብስ የውስጥ ረት ቤ ይዤ መጥቻለሁ። ብርጭቆ ሳይቀር ብዙ ነገሮችን ይዤ መጥቻለሁ ማለት ነው። የሚገርማቸው ነገር አንድ ልብስ ከዛ ልብስ አደርግና እቃ እቃውን ካደረግኩ በኋላ ልብስ እያደረግኩኝ ረት ቤ ይዤ መጥቻለሁ ማለት ነው። አሁንም ስመጣ ሳልባጅ ይዤ ከመጣ ብዬ ሰዎቹ ራሱ ምርጥ ምርጥ ልብስ የምለው ለዚ ሀገር ይጠቅማል የምላቸውን ልብሶች ሰጥተውኝ ነበር ነገር ግን የገዛሁት ነገር ከሚቀርብኝ የእነሱ ሳልባጅ መቅረት አለበት ብዬ ሰጡኝን ሳልባጅ ትችል የሚጠቅሙኝን ነገሮች ይዤ መጥቻለሁ ማለት ነው። በቀላሉ እኔ አሁን ቡና ልፍጭብል፣ የሆነ ነገር ቅመማ ቅመም ልፍጭብል እነች ነገር ትንሽም ብትሆን ትጠቅመኛለች። ለእኔ የሚገርማችሁ ነገር ለእኔ የተጠቀምኩባት ነው። ውሃ ማሞቂያውም እንደዛው ሻይም ቢሆን አፍሲት ልጣል ብል ራሱ የምጠቀምበት በዚህ ነው ማለት ነው ያኔ እንደዚሁም ደግሞ ወጥ በስቶ ስራ ብትሉ በበረድ ውሃ ሞኩ አላሞኩ ከምትሉ በዚህ ሞቅ አድርጋችሁ ውሃን ጠቀምበታለሁ ማለት ብቻ፣ ይጠቅመኛል ለብዙ ነገር የተጠቀምኩበት ስላለ ማለት ነው። እና አንዳንድ ጊዜ በሻንጣ ይዞ መምጣት የሚቻሉ ነገሮች እንዳሉ አትዘንጉ ማለት ነው። ያው እኔ የጠቀመኝን ነገር እናንተ እንደምትጠቀሙበት ተስፋ ስለማደርግ ነው ማሳያችሁ ማለት ነው። መቼም አለኝ አይደለም አለ ብዬ ሳይሆን ማሳያችሁ እናንተ አንዳንድ ነገሮችን ከሳልቫጅ ልቅ እቃ ይዛችሁበት ብትመጡ ትጠቀሙበት አላችሁ ስለምልና ስለማስብ ነው ማለት ነው። አባይቦችን እኔ በጣም የወደድኳቸው ምነው በርከት አድርጌ ሌላ ነገሮችንም ይጀበ ነበር ሳልቫጅ ከሚይዝ ብዬ እንትን እያሰብኩኝ እና እየተቆጨሁኝ ያለሁት ቢኖር እንደዚህ ያለውን ነው። ሳልቫጅ ዝመቱ ሶስት ጊዜ አራ ጊዜ ከታጠበ ወይ ይሰፋን ወይ ይረዝማችኋል። በቃ ይረዝማል ማለት ነው። እንደምታዩት እንደዚህ እንደዚህ እያለ ማለት ነው እና ሳልባጅ ያው ሳልባጅ ነው። እዚህ ስታመጡት አይሆንም፣ በቃ አላቅም። ለምን እንደሆነ አላቅም። ስናጥበው ከውሃዊ ይሁን ከፀሐዊ ይሁን ባላቅም፣ እኔ ግን ተመችተውኛል ማለት ነው። ይህችም የእጅ እንትነች በማሽን ምሰራ፣ በኤሌክትሪክ ምሰራ አይደለችም። በእጅ ምሰራ ናት። በቀላል ብር ነው የገዛኋት እና እኔ ተመችታኛለች ማለት ነው። ሞክሯት። አረቦች ቤት ያላችሁ ገጠመኝ፣ የገዙ ሰዎች ካሉ እዋት እና ሞክሯት እና ገዝታችኋት ብትመጡ መብራት ባይኖር አንዳንድ ጊዜ እንደዚህ በርከት ያለ ሽንኩርት የምከትፈው ከሆነ ትጠቀሙባት። አላችሁ እኔ የአረቢየ ልጅ እንትን ይሄዳል እና የሆነ መዝናኛ ቦታ ምናምን ይሄዳሉ ጓደኞቻቸው ጋር እና አለችው የሚገርማቸው ከዚች አነስ ያለች ትንሽዬ ለምንድነው አብደላ ምናምን ብዬ ስጠይቀው ሽንኩርት መፍጫ ነው። እዛ እንግዲህ በር ማለት ነው፣ በር ላይ ሲሄዱ ይዟት ይሄዳል ማለት ነው። ከዛ በጣም ወድርኳት እኔ ራሱ እና በጓደኛ በኩል ነው ያስገዛዋት። እኔ ሱቅ ባልወጣም ኦንላይን ነው የገዛችልኝ ማለት ነው። ኦንላይ የገዛቻት ግን እዚህ መጥቼ ተጠቅሚባታለሁኝ። ያው አንዳንድ ጊዜ ይጠቅማል ማለት ነው። ይጠቅማል። በቃ እቃ ብላችሁ ከገዛችሁ የማይጠቅም ነገር የለም ማለት ነው። እና እኔ በጣም ነው የወደድኳት። እችንም ተመቸታኛልኝ ማለት ነው። ምግዴታ አሁን የመብራት የለኝም ሀቅ ለማውራት። ግን እገዛለሁ። እየተስፋ አለኝ ማለት ነው። ግን እገዛለሁ እንሻላ ግን አንዳንድ ጊዜ ሳልባጅ ይዞ ከመምጣት የሚጠቅም ነገር ይዞ መምጣት ጥሩ ነው። ይሰበራል፣ ምን ይሆናል ብላችሁ የምታስቡ ሰዎች፣ አይሰበርም ሀቅ ለማውራት ማለት ነው። አይሰበርም እንዴት ብትሉኝ፣ በልብስ ውስጥ ነው የሚቀመጠው። ልብስ ላይ ልብስ ታደርጋላችሁ። ከዛ ልብስ ከላይቱ ላይ ልብስ ታደርጋላችሁ። ይመጣል። ምንም ችግር የለውም። የኔ ምንም ነገር ሳይበላሽ ነው ያገኘሁ ያመጣሁት ማለት ነው። ምንም ሳይሰበር። ይሄ እኮ እንደዚህ እንትኑ ይሰበራል ብዬ አስቤ ነበር ግን አልተሰበረብኝም። አልሐምዱሊላህ ይሄም ቢሆን በደህና ነው የመጣልኝ ማለት ነው። እንዲያውም ስመጣ ኑስ ከፌ ማለት ነው፣ ኑስ ከፌ ካርቶን ገዝቼ እዚህ ውስጥ አድርጌበት ሀታ ስልክ ምናምን ማድረግ ትችላላችሁ። የሚገርማችሁ ነገር የሆነ ነገር ይገጫገጭብናል፣ እንደዚ ሆንብናል ብላችሁ የምታስቡን ነገር እዚህ ውስጥ አድርጋችሁ ራሱ ይዞ መምጣት ትችላላችሁ። እኔ ወላይ ኑስ ከፌ ብዙ ይዤበት አለሁኝ፣ ጢቅ አድርጌ ማለት ነው። የሚገርማችሁ በካርቶን ይዤ ከመጣ ብዬ እዚህ ውስጥ አስገብቼ ይዞ መጣሁኝ ማለት ነው እና አጠቃቀማችን ካወቅንበት ጥሩ ነው እላችኋለሁ። እና ብርድ ልብሶች ነው ይዤ መጣሁት። ይዣቸው የመጣሁት እቃዎች እኔ በጣም የተመችኝ እና የወደድኳቸው ናቸው ማለት ነው። እና እንግዲህ እቃዎች ያኔ ማንኪያ ምናምን ይዤ መጥቻለሁ ብያችኋለሁኝ አሉ እቃዎች ያው ላወጣችሁ አልፈለግኩም እና ነው አለኩላልን ለእናንተ ኤሌክትሮኒክ ነገሮች ይጠቅሟቸዋል። ማንኪያ ችግር የለውም እዛም ገዛችሁ፣ ዚህም ገዛችሁ ያው ነው ማለት ነው፣ ችግር የለው። ግን አንዳንድ ኤሌክትሪክ ነገሮች ብትይዙ ትጠቀሙበታላችሁ። የሽንኩርት መፍጫ፣ የጭማቂ መፍጫ፣ እንደነዚህ ያሉ ነገሮችን መግዛት ትችላላችሁ ማለት ነው እና አንዳንድ ጊዜ በሻንጣችሁ ከዛም በኋላ ሻንጣችሁ ላይ ስቲከር ማስለጠፍ ነው። ስቲከር የምታስለጥፉት የብርጭቆ ስቲከር ማለት ነው። የሚሰበር ዕቃ እንዳለው ስቲከር ለጥፉልን፣ የብርጭቆ የሚሰበር ዕቃ አለ ብላችሁ ከነገራችሁ ወደ ሌፍት ሲሄድ ማለት ነው ሻንጣችሁ፣ ያ ስቲከር ከተለጠፈ አንስተው አያፈጉትም ማለት ነው። ከዛ እቃችሁ እንዳይሰበር ራሱን ተጠብቆ ይመጣላችኋል ማለት ነው። እና እኔ እንደዛ በማድረግ ነው ዕቃ ይዤ የመጣሁት ብዙ ጊዜ ብርጭቆ ሳይቀር የሻይ ቡሽ ሳይቀር እንደዚሁም ደግሞ ሲኒ ሳይቀር ይዤ መጥቻለሁኝ ማለት ነው። ያው ሲኒዎቹ ለእኛ ሀገር አይሆኑም፣ ትናንሽ ናቸው። የእኛ ሰው እንግዲህ በትናንሽ ሲኒ አንጠጣም ብለው እምቢ ብለውኛል ማለት ነው። እና ዝም ብዬ አኖራቸዋለሁኝ ቡፌ ውስጥ ማለት ነው። እና ከሁለተኛ ደግሞ ብርድ ልብስ ነው። እኔ ብርድ ልብስ በጣም ነው የተመቸኝ። የሚገርማችሁ ነገር በጣም ቀላል ናቸው። ሁለት ኪሎ እንደዛ ቢመዝኑ ነው ማለት ነው እና ሶስት አራት ብርድ ልብስ ይዛችሁ ብትመጡ፣ አስር ኪሎ የሚመዝን ብርድ ልብስ ይዛችሁ ብትመጡ ማለት ነው። ሶስት አራት አምስት እንግዲያ ሲመጣ ትላልቅ ብርድ ልብስ አልብሳችሁ ወይ ቅቤ ወይንም ላብ ያለው ሰው ምናምን ይሆንና በቃ ይሄ ልብስ ካልታጠበ ምናምን ብላችሁ ችግ ትላላችሁ ማለት ነው። ችግር ውስጥ ትገባላችሁ። ግን እንደ እነዚህ ያሉ ቀላል ብርድ ልብሶች በጣም ቀላል ማለት ነው። እንግዲህ እንደዛ አድጋችሁ እዋት እንደዚህ አድርጌ ራሱ በጣም ቀላል ነች እና በጣም ቀላል ነች። እንደዚች ያሉ ቀለል ቀለል ያሉ ብርድ ልብሶች ይዛችሁ ብትመጡ፣ ይቅርታ ለማንኛው፣ በጣም ስስናት ስተዋስ ስስናት። ከለሩ ይሄ ነው ማለት ያምራል፣ በጣም ነው የሚያምረው ማለት ነው። ግን ከውስጡ ራሱ በጣም ቆንጆ ነው፣ ልስልስ ያለ ነው። ሁለተኛ ደግሞ በቃ ስለብሱት ሙቀቱን ብዬ ልንገራችሁ ማለት ነው። እንግዲያ ሲመጣባችሁ ወጣ አርጋችሁ ብትሰጡና፣ ጠቆር ያለ አሁን የኔ ጥቁርና ቀይ አምጥቻለሁ፣ ብዙ አይነት ነው ያመጣሁትና ሶስት አራት ብርድ ልብሶች እነዚህን ይዛችሁ ብትመጡ ስሶች፣ እውነቴን ነው ትጠቀሙበት አላችሁ። ብፈልጉ የአልጋ ልብስ ታደርጉታላችሁ፣ ብፈልጉ ለእንግዳ ታነጥፉታላችሁ፣ ለእንግዳ ታለብሱታላችሁ። ቢቆሽባችሁ ቶሎ ይታጠባል ማለት ነው። ሁለጊዜ ሶስት ጊዜ ለሰው ካለበሳችሁ ውስጥ ወስዳችሁ ልታጥቡ ትችላላችሁ፣ በቀላል ነገር። ትላልቁ ብርድ ልብስ ግን ወዘኑ በጣም ከባድ ነው። አስር ኪሎ ወይም ስምንት ኪሎ ይዛችሁ ብትመጡ ከዚ ያለው ክብደት ምን ብዬ ልንገራችሁ ውሃ ላይ ሲነክር ምን ብዬ ነገራችሁ እናንተ ማጠባት ትችሉ ማለት ነው። እና እንትን ይላል ብዙ ዋጋ ያስከፍለናል። እና እንደዚህ ቀለል ቀለል ያሉ ብርድ ልብስ ይዛችሁ ብትመጡ እኔ ለእኔ የጠቀመኝ ነው ለእናንተ ምነግራችሁና ትጠቀሙበታላችሁ ብዬ ነው የማስበው ማለት ነው። እኔች ከሁሉም በላይ ከለሯ ራሱ ትመቸኛለች ማለት ነው። በጣም መወዳት ከለር ናት። ይሄ ከለር ማለት ነው። ይሄ ከለር እንግዲህ ይሄ ግልባጩ ነው እላችኋለሁ። ግልባጩ ነው ግን በጣም ነው የሚያምረው ማለት ነው። በጣም ነው የሚያምሩ። ስለዚህ የሚጠቅማችሁን ነገር አንዳንድ ነገሮች ይዛችሁ ብትመጡ ከለሩ ይሄን ይመስላል ማለት ነው። ግልባጩ እንደዚህ ያው፣ በጣም ነው ደስ የሚለው ኦሪጂናል ብርድሉ ሰይ ናቸው ለነገሩ ማለት ነው። እና በጣም ነው የሚሞቁት። እና ከኔ ለኔ የጠቀመኝ ነገር ለእናንተ ይጠቅማችኋል ብዬ ስለማስብ አካፍላችኋለሁ። ያው እንግዲህ ሰው ያወቀው ነው የሚያካፍለው። እና እኔ አሁን ከሽቱ ከምንም በላይ በቃ እቃ ይዤ ብመጣ ደስ ይለኛል እና ከሳልቫጅ በላይ እንደዚሁ ሳልቫጅ ምክንያቱም ስንት ዓመት ስመላለስ ሰብስብ የመጣሁ ሳልቫጆች አሉ አሉ የሚገርማችሁ ነገር ማለት ነው እኔ የማለብሳቸው ነገር ግን አሁን ድረስ ያሉ ሳልቫጆች አሉ። እና አሁን እኔ ስመጣ ራሱ ልብስ አላበዛሁም። አባያዎች ሶስት እንደዛ አባያዎች አሉኝ እንጂ ሌላ ነገር ይዤ አልመጣሁም ማለት ነው። ያን ያደረግኩት ደግሞ እዚህ አምጥቼው ስለማለብሰው ነው። አንዳንድ ልብሶች የሀገሬን ልብሶች መልበስ እፈልጋለሁ ነገር ግን ጊዜ የመጣሁትን ልብስ ያወጣሁበት ብሩን ያወጣሁትን ሳስብ ያንኑ ልብስ ለብሳለሁ። ሀታ ሰው ጋር ስትሄዱ ወ ይሄ ልብስ በቃ ሲያስጠላ ምናምን ተብላችሁ ሙድ የሚያዝባቸው ልብስ ነው ማለት ነው። የአረባ ልብስ ከአንዳንድ ልብሶች በስተቀር እየጠለባችሁ አንዳንድ ቦታ እየጠለባችሁ ብራችሁን ከምታከስሩ በቃ ብራችሁን ከምትጎዱ ብራችሁን ይዛችሁ መታችሁ አገራችሁ ላይ መግዛት ትችላላችሁ። ከቻላችሁ ሳልባጅ ይዛችሁ ከምመጡ የሚጠቅማችሁን ነገር ይዛችሁን ቶሎ ይሄ የህትነት ምክሬ ነው። ላይክ ሸር፣ ሰብስክራይብ ማድረግ ሀሳባችሁን ግለጹልኝ፣ አበረታቱኝ። እንሻላ በሌላ ቪዲዮ እንገናኛለን። ጥያቄ ካላችሁ ጠይቁ። አሰላሙ አሌይኩም ረመት በረከቱ